የአዲስ አበባን ባቡር ምድር ስር መቅበር የ6.5 ቢሊዮን ዶላር ፕሮጀክት። ባለፉት ሁለት አስርት ዓመታት ውስጥ በኢትዮጵያ ውስጥ ከተሰሩ ትልልቅ ፕሮጀክቶች መካከል አንዱ የአዲስ አበባ ቀላል ባቡር አገልግሎት ነው። ይህ ፕሮጀክት ታዲያ ከግማሽ ቢሊዮን ዶላር በላይ ወጪ ቢደረግበትም የታሰበውን ያክል አገልግሎት መስጠት አልቻለም። ለቀላል ባቡሩ መስመር ስኬታማ አለመሆን በርካታ ምክንያቶች የሚነሱ ቢሆንም የባቡሩ መስመሩ በራሱ የተሰራበት ሁኔታ ለውድቀቱ ምክንያት ሆኖ ይቀርባል። አሁን ላይ ታዲያ ይህን ችግር ከስር መሰረቱ የሚቀርፍናም በአፍሪካ ደረጃም አዲስ የተባለ እቅድ ይፋ ሆኗል እቅድ እስከ 6.5 ቢሊዮን ዶላር ገንዘብ የሚፈልግ ቢሆንም ለአዲስ አበባ ነዋሪ ግን ታላቅ ምርታ ነው። ሰላም ጤና ይስጥልኝ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የአዲስ አበባን ቀላል ባቡር ትራንስፖርት ይቀይራል ስለተባለው አዲስ እቅድ የምንላችኋለን። አብራችሁን ቆዩ። ከዓመታት በፊት የቻይና ባለሙያዎች ወደ ኢትዮጵያ በመምጣት የአዲስ አበባ ቀላል ባቡርን ገንብተው ለኢትዮጵያ መንግስት ሲያስረክቡ ፕሮጀክቱ በኢትዮጵያም ብቻ ሳይሆን በአፍሪካ ደረጃም በዓይነቱ ልዩ የነበረ የነበረና የበርካቶችንም ትኩረት እየሳበ ነበር። ብዙ ተስፋ የተጣለበት የባቡር ትራንስፖርቱ ታዲያ ኬብሎቹ ተሰርቀው ወንበሮቹ ተሰባብረውና የባቡር ትራንስፖርቱ ከእግር ጉዞ ባልተናነሰ ፍጥነት እየተጓዘ ይገኛል። የተሰረቁት ኬብሎችና የተሰባበሩት ወንበሮች 2015 ፕሮጀክቱ ይፋ ሲደረግ 41 ባቡሮች በቀን ውስጥ 110 ሺህ ተሳፋሪዎችን ያስተናግዳሉ ተብሎ ቢጠበቅም አሁን ላይ 17 ባቡሮች ብቻ ቀርተው የባቡር ትራንስፖርት ለማግኘት የሚፈጀው ጊዜም በአማካይ ወደ 19 ደቂቃ ከፍ ብሏል። የምስራቅ አፍሪካ ኩራት የተባለለት የቀላል ባቡሩ በኤሌክትሪክ ኃይል እጥረት፣ በስርቆትና በአመራር ችግር አሁን ላይ የውድቀት ማሳያ ሆኗል። በከፍተኛ ሁኔታ የባቡር መስመሩ በስርቆት የተጠቃ ሲሆን የተለያዩ ቁሶችም በተለያዩ ጊዜያት ለስርቆት ተዳርገው አሁን ላይ የተሰረቁበትን ቁሶች ዳግመኛ ለማሟላት ብቻ ከ60 ሚሊዮን የአሜሪካን ዶላር በላይ ይፈልጋል። የአዲስ አበባው ባቡር ወይስ የእግር ጉዞ የቱ ይፈጥናል? በአዲስ አበባ ቀላል ባቡር ከመጓዝ በእግር መሄድ ያፈጥናል የተባለለት የባቡር ትራንስፖርቱ አጫጭር የሚባሉ ጉዞዎችን ለማጠናቀቅ እንኳን በርካታ ደቂቃዎችን ይፈጃል። ቻይና የቀላል ባቡር መንገዱን ስትገነባ ለኢትዮጵያውያን አንድ ነገርን ቃል ገብታም ነበር። ይኸውም የባቡር ትራንስፖርት አገልግሎቱ ሲጀመር ኢትዮጵያውያን ባለሙያዎችን በማሰልጠን የእውቀት ሽግግር እንደምታደርግ። ቻይና የገባችው ቃል ግን እስካሁን አልተፈጸመም። የቻይና ባለሙያዎች የጥገናና ሌሎችም የቴክኒክ ድጋፎችን ባያደርጉ የባቡር ትራንስፖርቱ ከዚህም በላይ ሙሉ ለሙሉ የመቋረጥ እጣ ሊገጥመው ይችል ነበር። የባቡር መስመሩ የመለዋወጫ እቃዎች ከውጭ ከመግባታቸው ባለፈም ዋጋቸው ውድ መሆኑ በኢትዮጵያ ኢኮኖሚ የሚቀመስ አልሆነም። ከመኪኖችና እግረኞች የሚጋፋው ባቡር ሌላኛው ትልቅ ችግር በባቡር መስመሮቹ ላይ የሚያጋጥመው የትራፊክ አደጋ ነው። እየደረሰ ያለው የትራፊክ አደጋ ከዕለት ተዕለት እየጨመረ መምጣቱ የሚነገር ሲሆን ከቅርብ ጊዜ ወዲህ ደግሞ የባቡሩ የኤሌክትሪክ መስመር ላይ ከፍተኛ ጉዳት እንደደረሰበትም እየተሰማ ነው። እስካሁን በመሠረተ ልማቱ ላይ 120 የትራፊክ አደጋ መድረሱም ተረጋግጧል። በሚደርሰው አደጋ የቀላል ባቡሩ መስመር አጥርና የኤሌክትሪክ መስመር ከመጎዳቱ ባለፈ ተሽከርካሪዎች ሀዲዱ ላይ ከመግባታቸው የተነሳም አገልግሎቱ ይቋረጣል። አደጋው በንብረት ላይ ከሚያደርሰው ጉዳት በተጨማሪ ተሳፋሪዎችን ለእንግልትና አላስፈላጊ ወጪ እየዳረገ መሆኑም ተስተውሏል። ባቡሩ ዲዛይን ሲደረግ በየስድስት ደቂቃው ምልልስ እንዲሄድ ቢሆንም በአሁኑ ወቅት በየ 15 ደቂቃ እየተመላለሰ ሲሆን ፍጥነቱ ቢጨምር ደግሞ አደጋውም የዛኑ ያክል ይጨምራል የሚሉ አሉ። የባቡር ትራንስፖርቱን የሚጠቀሙ ሰዎች ካሽ ገንዘብ በመክፈል የሚጠቀሙ ሲሆን በእርግጥ አሁን በቴሌ ብር ትኬት መቁረጥ ይቻላል። ታዲያ ችግሩ መሽ ትኬት ብቻ ሆነ። የበርካታ ሰዎች ጥያቄ ከዛም ከፍ ያለ ነው። ብድሩን ከፍሎ ያላጠናቀቀው የባቡር ትራንስፖርት የከተማዋ የትራንስፖርት እጥረትን ለማቃለል በመጀመሪያው የእድገትና ትራንስፎርሜሽን እቅድ ተገንብቶ አገልግሎት የጀመረው የአዲስ አበባ ቀላል ባቡር ሲአርኢሲ ከተባለ የቻይና ኩባንያ ጋር የግንባታ ስምምነት ተፈርሞ ጥር 23 ቀን 2003 ዓ.ም የግንባታው ሥራ ተጀመረ። በ475 ሚሊዮን ዶላር የተገነባ ሲሆን ከዚህ ውስጥ 85 በመቶ የቻይና የገቢ ወጪ ባንክ አሊያም ቻይና ኤግዚም ባንክ በብድር የተገኘ ሲሆን 15 በመቶውን ደግሞ የኢትዮጵያ መንግስት ሸፍኖታል ይህ የባቡር መስመር 34 ኪሎ ሜትር እርዝመት ያለው በሁለት አቅጣጫዎች የሚጓዝ የምስራቅ ምዕራብ መነሻ ከሀያት አደባባይ መዳረሻው ደግሞ ጦር ኃይሎች ሆስፒታል ሲሆን 17.4 ኪሎ ሜትር እርዝመት አለው የሰሜን ደቡብ መስመር መነሻው ከዳግማዊ ሚኒሊክ አደባባይ መዳረሻው ደግሞ ቃሊቲ ሲሆን 16.59 ኪሎ ሜትር እርዝመት አለው። ሁለቱ መስመሮች ከመስቀል አደባባይ እስከ ልደታ ቤተ ክርስቲያን 2.7 ኪሎ ሜትር የጋራ ሀዲድን ይጠቀማሉ። ታዲያ ከግማሽ ቢሊየን የአሜሪካን ዶላር ያላነሰ ገንዘብ የወጣበት ይህ የባቡር መስመር እስካሁን ድረስ ከቻይናው ባንክ የተበደረውን ገንዘብ እንዳልከፈለ ይሰማል። ትልቁ መፍትሄ ብዙ ተስፋ ተጥሎበት የተባለለትን ያክል ጠቀሜታ ያልሰጠው የአዲስ አበባ ቀላል ባቡር መንገድ በአዲስ መልኩ ለመገንባት አዲስ እቅድ ተይዟል። ይህ እቅድም የባቡር መስመሩን ውስጥ ለውስጥ መቅበር የሚል ነው። አሁን የፈለቀው መፍትሄ ባቡሩን መቅበር 6.5 ቢሊዮን ዶላር ይበላል። ሆኖም ኢትዮጵያ የምድር ስር የባቡር አገልግሎት የተሻሻለ ሆኖ መምጣት ይችላል። በእቅዱ መሠረት 316 ኪሎ ሜትር የውስጥ ለውስጥ የባቡር ትራክ አሊያም ሀዲድ በተለያዩ ስፍራዎች ውስጥ ይቀበራል። 6.5 ቢሊዮን ዶላር የሚፈልገው ይሄ ፕሮጀክት ከኢትዮጵያ ዓመታዊ በጀት 15 በመቶ የሚሆነውን ይበላል ማለት ነው። የባቡር መስመሩን በምድር ውስጥ መቅበር ጠቀሜታው ምንድን ነው? አሁን ያለው የባቡር መስመር ብቻውን የአዲስ አበባ ከተማን የትራንስፖርት አገልግሎት 20 በመቶ መንገድ የሚወስድ ሲሆን የባቡር መስመሩ ውስጥ ለውስጥ ከተቀበረ ግን ለመኪና መንገድም ተጨማሪ ክፍተትን ይፈጥራል። የባቡር መስመሩ በከፍተኛ ዝናብ ምክንያት በጎርፍ መዘጋቱ የሚቆም ሲሆን ውስጥ ለውስጥ ሲሆንም ያለው ፍጥነት በሰዓት ከ70 እስከ 100 ኪሎ ሜትር መፍጠንም ይችላል። ከሌሎች የትራንስፖርት አገልግሎቶች ጋር የመጋጨቱ ነገርም ሙሉ ለሙሉ ይቀራል። ይህ አዲስ እቅድ የሚሳካ ከሆነም ከባቡር መስመሩ ላይ በርካታ አዳዲስ ያማሩ መንደሮችን መገንባትም ይቻላል። ይህ ፕሮጀክት ታዲያ ሲያዩት የሚያጓጓ ቢሆንም ዋጋው ግን ቀላል አይደለም። አጠቃላይ 6.5 ቢሊዮን ዶላር የሚፈልገው የባቡር መስመሩ ለሐዲዱ ዝርጋታ 5.5 ቢሊዮን፣ ለባቡር ጣቢያዎች ግንባታ 800 ሚሊዮን ዶላር፣ ለመንገድ ማስፋፋት 1 ቢሊዮን ዶላር እና ለተጨማሪ ወጪዎች 200 ሚሊዮን ዶላርን ይጠይቃል። ታዲያ ይህ ሁሉ ገንዘብ ከየት ሊመጣ ይችላል የሚለው የበርካቶች ጥያቄ ሲሆን ለዚህ የተወሰኑ አማራጮችን እንመልከት። የመጀመሪያው የቻይናው ኤግዚም ባንክ ሲሆን ይህ ባንክ ለዚህ ፕሮጀክት የማበደር አቅም እንዳለው ይሰማል። የአውሮፓ ሕብረት የመሠረተ ልማት ፈንድ ሌላኛው ሲሆን የአረንጓዴ እንቅስቃሴ በሚለው ፕሮጀክት ለኢትዮጵያ ድጋፍ ሊያደርግ ይችላል። የተለያዩ ስፖንሰር የሚያደርጉ ተቋማት ከተገኙም ይህን ፕሮጀክት እውን ማድረግ አይከብድም። ይህ ግንባታ ሲከናወን በርካታ ተቋማት መፍረሳቸው ሌላ መዘዝ ይዞ መምጣቱን በከተማይቱ ውስጥ የሚገኙ ሌሎች የትራንስፖርት አማራጮች ወደ አመጽ መግባታቸው ፕሮጀክቱ እንዳይሳካ ሊያደርጉ የሚችሉ ትልልቅ እንቅፋቶች ሊሆኑም ይችላሉ። ፕሮጀክቱ የሚሳካ ከሆነ ግን በአፍሪካ ትልቁ የውስጥ ለውስጥ የባቡር መስመር መሆን የሚችል ሲሆን ለሌሎች የአፍሪካ ሀገራትም በምሳሌነት መቅረብ የሚችል ፕሮጀክት ነው። ይህ ፕሮጀክት ተቀባይነት አግኝቶ ሙሉ ለሙሉ ወደ ሥራ ከተገባም በፈረንጆቹ የዘመን ቀመር በ2032 ሥራው ተጠናቆ አገልግሎት መስጠትም ይችላል። እኛም በመጨረሻ ይህንን ጥያቄ ለእናንተ እናቅር። በእርግጥ ኢትዮጵያ ይህን ፕሮጀክት እውን አድርጋም ከአፍሪካ ቀዳሚ መሆን ትችላለች? ምላሻችሁ አዎ ከሆነም አንድ ቁጥር፣ አትችልም ከሆነ ደግሞ ሁለት ቁጥርን በኮሜንት መስጫ ሳጥን ውስጥ በማስቀመጥ አስተያየታችሁን አጋሩን እያልን ትሰናበትን ሰናይ ጊዜ።